ብስምአብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። እናእግዚአብሔር መልካምና ቅዱስ ፍቃድ የረቦ ማሌ የተጽጌ እናነባለው። ረቡ የሚጸለይ አምላክን የወለደች የሚያቤታችን የመሀል ምስጋና ሚ ብሮክት ሀና አንችን የጸንሰችችባት የደስታ ቀን ምን ያህል እየተባረከች የተቀደሰች ናት። ማች ለ ማችያቂም ለሕይወት አንቺን ያፈራባት ቀን ምን ያህል የተባረከች የተቀደሰች ናት። አንዲቱ እርግብ ማርያም ሆይ ታምርሽን አመሰግናለሁ። አንቺ የዓለም ሁሉ መድኃኒት ሆነሻልና ጽንሰትኪ መዕረ መርአ አረጊት መነጽርሽ ለባለቤቷ እና ለሽማግሌው ለሽማግሌው ሰርግ የሆነ የእግዚአብሔር የሕዝቡ ሕይወት የታደሰብሽ እመቤት ማርያም ሆይ ወገኖችሽ የጸጋ ፍሬን አፈሩ፣ ትሩንጎችም ማዕዛን ሰጡ ሲል የተናገረው ሰለሞን በማኅሌተ ጽጌ እንዲያመሰግንሽ አመለከተ እንዲያመሰግንሽ አመለከተ ለንጉሰ ነገስት። ትንቢት ከተነገረለት ከአንበሳ ጉድጓድ ድንግል ሙሽራ በተገኘሽ ጊዜ የንጉሶች ንጉስ የሰለሞን ልቡ እንደተደሰተ ደስ ባላቸው በመላእክት አንድነት ፊት ታምርሽን እየተናገር ይህና በባ ማርያም ሆይ ዘምርልሻለሁ። ወተትን ጠጥቶ እንደሚዘልል እንቦሳም ዝለል ዝለል ይለኛል። ተፈሰሀት ምድር በለሶች እያቄ ምናሃና ቡቃያ አንችን በአስገኙ ጊዜ ምድር ደስ አላት ሰማይም ደስ አለው። ጓደኛ የሌለው የደህንነት ምልክት ማርያም ሆይ መላአከ ሞት እስከ ፈራ ሰይጣንም እስከ ደነገጠ ድረስ የመወለደች ዜና እስከ ሲኦል ድረስ ተሰማ። ዜና ልደትኪ እነሆ የኤፍራታ የሰማ እነሆ በኤፍራታ የሰማሁት የልጅሽ ዜና አበባን በመንታዎች ዛፍ የተመሰሉ በእያቄም እና በሐና ላይ አገኘሁት። ማርያም ሆይ ወደ እናትች ቤት አስገቢኝ ችግረኛሽ እኔን በሁለት ጡቶቿ ወተት ታሳድገኝ ዘንድ በእሷ ዘንድም ባለው ሩሄ በሚባል ሽቱ ታምርሽን ታምራትሽ ታሳድገኝ ዘንድ ትመስል እምኪ። ማርያም ሆይ እናትሽ አበባን እያስገኘች ሶስተኛ ይቱ ቀን ማክሰኞን የምታበራ የዓለም ፀሐይን እያስገኘች አራተኛይቱ ረቡዕን ትመስላለች። ዳግመኛም ሰባተኛ ቱን ቀን ቅዳሚትን ትመስላለች በሰማይና በምድር ላሉ ፍጥረታት እረፍት ይሁን ሺ የነፃነት ምልክት አንቺ አንቺን አስገኝታለች። ና አይኑ ዘተገብረ ፈውስ ድንግል ሆይ ከቤተ ክህነት ከልዊ ከቤተ መንግስት፣ ከይሁዳ ከመወለድሽ በፊት ምን የተደረገ ደህንነት አለ? የልጅሽ ክርስቶስ ደም የዓለም መድኃኒት ሆኗልና ዮሐንስ በማሕፀን ሳለ ለልጅሽ እንደ ሰገደ ለታምርሽም በምስጋና በነፍስ ጉልበት እሰግዳለሁ። ከመ ሰዶም ጻድቃንን እጠራ ዘንድ አልመጣሁም ሀጣን ወደ ንስሐ ልመልስ እንጂ ብሎ የተናገረ መድህን ክርስቶስን የወለሽ የታምር በትር ማርያም ሆይ እግዚአብሔር አንቺን ባያስቀር ልኖሮ እንደ ሰዶም በሆን እንደ ገሞራም በመሰል ነበር። አመ ተሰቀለ ቁልቁሊተ ወደ ታች ተዘቅዝቆ ቢሰቀል፣ በራሱም ቢተከል ያለ አንቺ እርዳታ ነፍሱን ማዳን የሚቻል የሚችል የለም። ድንግል ማርያም ሆይ፣ ስድስቱ ቃላትን በመፈጸምም አይደለም። ብራብም አበላችሁኝ፣ ብጠማ አጠጣችሁኝ፣ እንደ እንግዳ ብሆን ተቀበላችሁኝ፣ ብታረዝ አለበሳችሁኝ፣ ብታመም ጠየቃችሁኝ፣ ብታረዝ ብታሰር ጎበኛችሁኝ፣ የሚለውን ትእዛዝ መፈጸም ብቻ አይደለም በእርሷ አምኖ ክብሯን ካልተረዳና ካላወቀ ወይም ክብሯ ከቅዱሳን ክብር ይበልጣል ሲል ነው። የታምርሽ ክብር በግልጽ ይደነቅ ይደነቅ ዘንድ ልጅሽ ባዘጋጃት ገነት ከአንቺ ጋራ እኖር ዘንድ አድይኝ፣ አሜን። ከመ ታቦት በአረብና በተርሴስ ወርቅ እንዳጌጠች ታቦት በድንጋሌ ስጋ በድንጋሌ ነፍስ ያጌት ድንግል ማርያም ሆይ፣ ቀንሞስ ቀናንሞስ የሚባሉ ሽቶዎች እያቄ ምና ሃና ለጳጦስ ምሳሌ የሆንች አንቺ በሶስት ዓመት ከአስገኞሽ ዘንድ በቤተ መቅደስ የመኖር ታምረን አሳየሽ። ኦፈኒ የቆሬ ልጆች በሚያመሰግኑት በዳዊት ምስጋና ወፍ እንኳን መኖሪያ ቤት ለራሱ አገኘች እያልኩ አመሰግንሽ አለው። ድንግል ማርያም ሆ የምስጋናን ሕግ የምታስገኝ ታምረች፣ በየጊዜዋ አፍሬን የምትሰጥ በውሃ ዳር የበቀለች ዛፍ ትመስላለች። ሀዘነኒ፣ ማርያም ማርያም ሆይ፣ የሐናን ወተት እየጠባሽ ወደ ቤተ መቅደስ በገባሽ ጊዜ ያገኘሽ ድህንነትና ብቸኝነት ድህነትና ብቸኝነት ያሳዝነኛል። ዳግመኛ በደመና የሚመላለስ ደመናን የሚረግጥ የእሳት አበባ ፋኑኤል ከጓደኞቹ መላእክት ጋር እንዳባትና እናት መናን እየመገበሽ በቅድስና በማደግሽ ታምር ደስ ይለኛል። የማደግሽ ታምር ደስ ያሰኛል። ኢጸ መውኪ የጌጥ ልብስን ለመልበስ አልፈተልሽም አደል አደል ከምሽምም መንፈስ አልፈተልሽም፣ አልደከምሽምም መንፈስ ቅዱስ የሰራው የንጽህና ሽልማት አለሽና የአዲስ ዘመን ምልክት አበባ ማርያም ሆይ፣ ንጉሥ ሰለሞን በመንግስቱ ዘመን ከመልክሽ ትንሽ የአበባ መልክን የሚመስል እንኳ አልለበሰም። እም ገነት መጽሐፍ ንብማርን ለመስራት ከተክል ቦታ አበባን እንደሚቀስም ታምርሽን ለመናገር ከገነት መጽሐፍ የምስጢር አበባን እቀስማለሁ። የተጠማ ውሻን በጫማሽ ውሃን ያጠጣሽው የዋሂት እርግብ ድንግል ማርያም ሆይ በሚያስጨንቅ ውሃ ጥም ጊዜ ከማንሽ ከሮማንሽ ታጠጭኝ ዘንድ ራር የለኝ አሜን የለኝ አሜን። ከመጽጌ ረዳ ምቤቴ ማርያም ሆይ፣ ከመቅላትና ከመዓዛ ጋራ በምድር እንደሚታይ አበባ፣ ከሙቀትና ከብርሃን ጋር በሰማይ እንደሚታይ ፀሐይ ሆንሽ በሁሉ አግኘሽና አገኝሽና አይሽ ዘንድ የክብር ታምሮሽ ወደሚነገርበት ስፍራ ርህራሄን የተመሉ አይኖችሽ ይጥቀሱኝ፣ ያመልክቱኝ ሀበ ይቀውም ፀሐይ የገሊላ እርግብ ማርያም ወይ በቀትር ፀሐይ ቆሞ በሚያበራበት ጊዜ በወርቅ ቀለበት መካከል ከጨርቃ ከጨረቃ ይልቅ የሚያበራ ህፃንን ታቅፋ በምትታይ ታናሽ ድንግል ህፃን አምሳል በሳቤላ ወደ ሰማይ አይኖቿን አቅንታ ታ ታምርሽን አየች። እግዚአብሔር ነጸረ ማርያሙ እግዚአብሔር ዓለምን ሁሉ አየ፣ ተመለከተ። ነገር ግን እንዳንቺ ያለ እናት አላገኘም። እሱ አበባ ሆኖ ከማጸንሽ የተገኘ ሆኗል እና እንዳዊትም ልጅ ሆይ ስሚ። ዳግመኛም እያማረ ደም ግባትሽን ንጉሥ ወዳልና ሲል አመለከተሽ። አንድም ከስጋሽ ስጋ ከነፍስሽ ነፍስ ነስቶ ከአንቺ ተዋህዷልና ስባተ ፍቅሩኪ ማርያም ሆይ ፍቅርሽ የፍቅርሽ ምስጋና ሁልጊዜ በሁሉ አንደበት ያበባል፣ ይነገራል። ድርቅንም አያፈራም፣ ደረቁን እርጥብ የሚያደርግ በባህሩም የሚያደርቅ ነው። ጌዲዮን የአንቺ ምሳሌ የሆነውን ጸምር በዘረጋበት ስርዓት መውረዱን ያየው የታምራት ጠል በአንቺ አለና ፈትለ ወርቅ የእውነት ፀሐይ መውጫ የብርሃን ምልክት ማርያም ሆይ የትስዕትና የመለኮትን ተዋህዶ ሳያጓድሉ የሐርና የወርቅ ፈትሎች በጣቶችሽ በሚፈተሉበት ጊዜ የቅዱስ ገብርኤል ድምፅ በሚፈተሉበት በሚፈትሉበት ጊዜ ፊቱ ደስ የሚያሰኝ ወደ አንቺ የተላከ የቅዱስ ገብርኤል ድምፅን በመስማት ያለ አባት ጸነሽ። አብይ ውእቱ በድንግልና መጽነስሽ በንጽህናም የሚያለመልም የአምልኮ ቁርባን መውለድሽ ታላቅ ድንቅ ታምር ነው። የሱራፌል የወርቅ ማጥንት የኪሩቤል ጽዋ እንቁ ብርሌ የሆንሽ ድንግል ማርያም ሆይ ያለ አንቺ ወደ ላይ ወደ ፈጣሪ የሚያደርግ ልመናም ምልጃም የለም። ኦ ዝ መንክር ድንግል ማርያም ሆይ በአንቺ አምሳል የተሳለ ሕፃን መልክ ያለበት ኮከብ ታምርችን ይገልጥ ዘንድ ይህ ምን ይጠልቅ ምን ይደንቅ። የተወደደ ልጅሽም ተገኝቶ ተገኝቶ ወዳለበት በረት ሰብአ ሰገልን ከሩቅ አገር መርቷቸዋልና ምን ይራቅ ምን ይጠልቅ። እንዘ ተሐቅፊዮ ለህፃንኪ ነጭና ቀይ መልክ ያለው አበባ ልጅሽን ታቅፈሽ በአርባ ቀን ወደ ቤተ መቅደስ በገባሽ ጊዜ ርግቢየ ወዳጄ ድንግል ማርያም ሆይ ሰው ደስ ሰውን ደስ የሚያሰኘ ከባለመዋልሽ ቅዱስ ገብርኤልና እንደ አንቺ ሩፍሩፍ ከሆነው ከቅዱስ ሚካኤል ጋር ከጽኑዕ ሐዘንና ልቅሶ ታረጋጊኝ ዘንድ ነይ። ልመናዋ ክብሯ የልጇ ቸርነት ከኔ ከወዳጇ ከሁለት ሰንበት ከእርግጥ አብ ከቤተሰቦች ጋር ከመላው ከሕዝበ ክርስቲያኑ ጋር ለዘላለሙን ጸንተው ይኑር። አሜን። ባጎደል ኩባን ጠፍ እናቴ ላልታማ ካብ ከምቲ ሸሞልሻ አሳርግልኝ። አሜን። አባታችን በሰማያት የምትኖር ስምህ ይቀደስ መንግስትህ ትምጣ ፈቃድህ በሰማይ እንደሆነ እንዲሁ በምድር ይሁን። የዕለት እንጀራችን ስጠን ዛሬ በደላችንን ይቅር በለን

ከጌታችን የሚያስተሰርን ይዘን ለዘላለሙ ወኔ ምስጋናን እንዳምላክ ነው ያለው። ለአብ ወወልድ ወመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለሙ ድረስ